ሕዝቡን በመምራት ከአፋር ሕዝብ ጎን በመቆም በድንቅ የአመራርነት ጥበብ ድል እንዲቀዳጅ ያደረጉ መሪ፣ የሀገራችን ታሪካዊ ጠላቶች ዓላማቸው እንዳይሳካ የሕዳሴ ግድቡ ላይ አንዲትን መጓተትና እንከን እንዳይፈጠር ድንኩን የአፋር ሕዝብ ከፊት ሆነው በመምራት ግንባር ድረስ ዘምተው በማስተባበር የኢትዮጵያውያን ሕልውና ያረጋገጡ ታላቅ መሪ የግንባታ እቃዎቹ ወደ ተፈለገበት ቦታ በሰላም እንዲደርስ የአፋርን ምድር ሲያቋርጥ ደህንነቱ እንዲጠበቅ ከፍተኛ አስተዋጽኦ ያደረጉ ለሾፌሮችም የአፋር ጎሳነትን ማዕረግ በመስጠት ለኢትዮጵያውያን ሁሉ ክብርና ፍቅር የለገሱ መሪ የአፋር ሕዝብ ከገባበት የኑሮ ቀውስ በፍጥነት አገግሞ እንዲወጣ ቆራት አመራርነት የሰጡ ከዚህ በፊት ታይቶ በማይታወቅ መልኩ በተለይ በግብርናው ዘር፣ በኢንዱስትሪ በኢንቨስትመንትና በሌሎችም መስኮች የክልሉን እድገት በእጅጉ እንድልቅ ያደረጉ መሪ ናቸው። የለውጡ የፊት መሪ የሆኑት የክልላችን ርዕሰ መስተዳድር ሀጂ አወል አርባን እጅግ አድርገን እናመሰግናለን በአፋር ሕዝብና በኢትዮጵያ ሕዝብ ስም አፋርን በማይታመን የልገጥግዞ አይተን በማናቀው አረንጓዴና የሚለማ ክልል ስላደረጉልን ትልቅ ክብር ለመስጠት እንወዳለን። እስኪ ለርዕሰ መስተዳድር በክቡር ሀጂ አወል አርባ ያላችሁን አክብሮትና ፍቅር በሞራል ግለጹ ነኝ በእውነቱ የትላንት ታሪክን እየዘከረን ሳይሆን ዛሬ በእርሶ የአመራርነት ዘመን ታሪክ ሰርታችሁልን ታሪክ ላይ ቆመን በማውራታችን የላቀ ደስታ ይሰማናል። የእርሶ ትውልድ አካል በመሆናችን አብዝቶ ደስ ይለናል። እስኪ በድጋሚ የአፋር ሕዝብ በህዳሴ ግድቡ ላይ የደመቀ አሻራውን ሲያኖር ከፊት ሆነው የመሩትን ክቡር ሀጂ አወል አርባ የሀጂ አወል አርባ ትውልድ በመሆናችሁ ደስ ያላችሁ፣ የታለ ጭብጨባው ከካኞ